ቲና ጎድ ተሰራች። ባሰበችው ሳይሆን ባላሰበችው መንገድ ከንብረትም ሳትሆን ከዳኒ ፍቅረኛውም ሳትሆን ጥበበኛው አባባ በቀላቸውን በጥበብ አስተማሯት። እሷም እንግዲህ አገራማን ነው ብላ በገባችበት ሰዓት ሽጉጥን አውጥቶ ሲደቅንባት አትሳሳት ልጄ ብለው አባ ግብት ሲሉባት በመንፈስ ነው ወይንስ በምንድን ነው ብላ አባን ትክ ብላ መመልከት ጀመረ። ወይዘሮ ቲና ካሊብ መንፈስ ነው። አባ አባ ሞቷል ኮ ዝም በይ ዝም በይ እያለ ሲላት እንግዲህ እሷም ተደናገጠችና ከዛ ትሁትም ጥልቅ ብላ ምንድን ነው የተፈጠረው? ትሁት አንቺ አይመለከት ሽም አለ። የኔ ልጅ እሺ በለኝ አሉ አባባ። የምነግርህን እሺ በለኝ። ከዚህ ሰዓት በኋላ በዚህ ሰጣ መሰቃየት የለብንም ብሎ ሲናገር ካሌብ፣ እባክን ያለሁበትን ነገር አላቅም። ህልም ነውነውት የእውነት ትሞቻለሽ። ህልም መሰለሽ አናት፣ እባካችሁ ይሄ ሽጉጥ ይቀመጥና እንመካከል ስትል ጀመር። ባባም ልጄ እኔ የሚልህን ስማ፣ ሽጉጡን ቁጭ አርጊ። እድህን በደም ተጨማልቆ ቀሪ ዘመንህን በስር ቤት እንዲትሆን አልፈልግም አለ ትውትም፣ አባትህ የሚልህን ስማ። ነገ ማንኛችን እንደምትገልን አይታወቅም። ሁላችንም ተረኛ ማቶች ሲል ተናገር። ልጄ አንድ ጊዜ ከቲና ጋር ማውራት አለብን። አንተ ብቻህን ላውራህና እሺ በለኝ ሲል፣ አባዬ እሺ በለው አለች ትሁት

ፍርዱን የመስጠት አቅም አለኝ። እሷን ወደ ፍርድ ቤት ማፍረድ አንም እኛ የችግራችንን ሀሳብ ችግራችን የቤተሰባችን ራሳችን እንፈታለን። አስተውል ልጄ በማለት እንግዲህ ሲለምኑ፣ ትሁትም እሺ በለው አባዬን እያለች እንዲ ለምነው አድርጋለች። ማመን ያቃታት ቲና እንግዲህ ጉድ ተሰርታለች። እንግዲህ ዳኒኤደንን ዳኒም ኤደንን ይቅርታ በመጠየቅ ና አባባ እንዲያስታርቀው በማድረግ ይቅርታ ተጠያይቀዋል። እሱም በጣም ደስተኛ ነው በችግሬ ጊዜ ከጎኔ ስለሆንክልን አባባን ስለተባበርክልን እናንተን ሳናመሰግን አና እሷም ከተሰበሰቡበት አባባ ይቅርታ አድርግልኝ ባደረግኩን ነገር ተጸጽቻለሁ ብላ ትንበረከክባቸው አባባም ቲናን ውጪልኝ ከዚህ በኋላ አንቺ ጋራ ምንም አይነት ነገር የለኝም ሲሉ ነበረ ያባረሯት ቲናም አባባ አት አትናደድ ስትለው እንደ አንቺ እዝጌር የሰጠኝ መላእክ አለኝ ሁሉን ነገር ያስተካከልሽልን። ግን አባባ ለምን ለቀካ? ሲል አባት ካሌብ ይናገራል። ነጻነት ያገኘች ምስላትና ከኋላ እየተከተልኩን ሞራሏን ነው ምገለው አሉ። ግን አለ ልጄ አሉ፣ ስጋትህ ይገባኛል። እዚህ እንዲያስ አይነት ሰይጣን ሴራ ጠንስሳለች። ግን በጋራ አንድ ሁነናል። አሁን አንድ ስለሆነ እናሸነፋታለን። ዳንኤልም ከኔ ጋር ከእኛ ጋር ነው አለ ከበጣም ተናዳ ወታ ደረጃ ላይ ሆና ወደ ዳኔ ትደውላለች። ዳኔን ደውላ አባክ ደረስልኝ፣ ሚስጥሬን ሁሉ ያነ አጋሽ ነግሮብኛል ስለዚህ አሁን አባባ ህይወት አግኝቻቸዋለሁ፣ መንፈስ ነው ብዬ ተደናግጬ ነበረ ስትለ እያንዳንዱ የመከራ ጊዜ ና የደስታ ጊዜ ከጎኔ ስለሆን ሽሌ ትሁት እዬ በላም አመሰግንሻለሁ፣ ብለው ትሁትን ሲያመሰግኗት፣ አንድ ላይ ተሰብስበው አባዬ ብቻ ሳይሆን እኔም በእኔ ውስጥ ብዙ ህይወቴን አድነሽኛል ሲል፣ ካሌብም ትሁትን በማመስገን ምን እንደሚገባሽ ባላምንም ትንሽ ስጦታ አለኝ ሲል የሰዓት ስጦት አዘጋጅቶ ሲሰጣት ብትቀበኝ ፍቃደኛ ነሽ ሲላት እሷን በደስታ ተነስታ ሰዓቱን ተቀብላ እቅፍ አደረገችው። በዚህ ጊዜ አባ ይህ ብቻ አይደለም ስጦታዋል ሌላም ስጦታ አላት ብለው ተናገሩ። ምክንያቱም ካሌብንና ትሁትን ማጣመር ፈልገዋል። በሰላም ወደ ቻናሌ የተከታታይ ሰላማችሁ ወያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቪዲዮውን በላይክ እንድትጀምሩ በትህትና ጠይቃችኋለ። ትሁት ቀጣይ ፓርቲ ዘን መተናል። እንግዲህ ትሁት ቲና እሱ አባባን ሞት አሰናብታቸው የነበሩት እንዲንገስ ሲከሸፉባት በውነው በመንፈስ ከማለት ደርሳለች። እና አሁን በጣም ሁላቸውም ተሰብስበው ዳኒም ከሚስቱ ጋር አምጥቶ ከፍቅረኛዋ ጋር ቁጭ ብለው ሲመካከሩ እናንተ ኮ አንድ መሆናችን ከዚህ በኋላ አሸናፊ ነን። ክፎች በራሳቸው መንገድ መጥተው በራሳቸው መንገድ ጠፉ ሲሉ እኛ እናግዛቸዋለን አሉ። አባባ እኔ የነበረኝን ነገር በደል ሁሉ ትቼ ከእናንተ ጋር በመቀላቀሌ በጣም ደስተኛ ነኝ። ከክፋት የምናገኘው ነገር የለም አሉ አባት በመጥፎ ጎዳና የሚሄድ ሰው መጨረሻው እንደ ፊርአውን ነው የሚቀረው በማለት ተናገሩ። አሁን የቀረኝ ነገር ከእናንተ አለ ሲል አባን ይጠይቃል። ዳኔ እኔ ምን ልርዳህ? ምን ትፈልጋለህ ሲለው ምንም ከእናንተ ከበደሌ ለመንጻት የእናንተን እድል አግኝቻለሁ። ከኤደን ደግሞ እንድታስታርቀኝ ይፈልጋለሁ አባ ሲል በፍቅር አይደለ አንድ አይደለንም፣ ልብ ለልብ አልተገናኘም። ተጸጸቻ ለሁና አገናኝ ሲሉ እሳቸውን በደስታ እንደሚያገናኙት ነገረና ለኤደን ቀጠሯት። ኤደንም እንግዲህ አባባ አንድ ላይ አድርገው ሲጠይቋቸው አሁን ከቲና ጋር ያለን ጉዳይ ጨርሰሃል? አሉት። አዎ፣ እንግዲህ ግን አባባ እሺ የምለው ሁለት ነገሮች አሉ አለችው። ምክንያቱም አንዱ በሜዲካል መመርመር አለበት፣ ይህን እፈልጋለሁ አለች ኤደን ከዛም በኋላ ሁለተኛው ደሞ ምንድን ነው ሲሏት፣ ሁለተኛው ደግሞ ግማሽ ልቤ ነው የምሰጠው፣ ምክንያቱም ሁለተኛ መጎዳት አልፈልግም። ከዚህ በፊት በጣም ጎርቶኛል እና ሙሉ ለሙሉ ፍቅሬን አልሰጠውም ነበር ያለችው። ይህንም ትክክለኛ ነች በማለት አባ ሙት ስምምነት አደረጉና በቃ ከዚህ በኋላ ተቃቀፉ፣ ተሳሳሙ ብለው አስተቃቅፈው አሳሳሟቸው። አሁንም ወይዘሮ ቲና ዛሬም አላረፈችም ና ወደ ቤት በመምጣት እንግዲህ አንድ ክፋት እንደምታስብ ሁላቸውም ተነጋግረው ነበር። ከዚህ ሁሉ ለምን አናስወግዳትም አንጨረሳትም ሲሉ በፍጹም አናስወግዳትም እኛ ከዚህ ቤት ውስጥ ያለውን ነገር በሙሉ ከቲና ጋር ግንኙነትን አቁመሃላይ ስትል ዳ ትጠይቀዋለች። ኤደን አይ ከዚህ ቤት ያለውን ችግር ለመቅረፍ ስል ከእሷ ጋር አልተውኩም፣ ምክንያቱም ከስር ከስር ከግር የምታስበውን ነገር እያመጣው ለመናገር ስል እንጂ እሷን በፍጹም አልፈልጋትም ሲል በአባባ ቃል ገባላት። በጣም ተባረኩ ብለው እሳቸው መረቋቸው። ከዚህ በኋላ አንድ ከሆነ ማንም አይደርስብንም የሚለውን አሰቡ። ወይዘሮ ቲናን አሁንም ቢሆን ቀስ በቀስ ማስተማር ስለፈለጉ የቤታችን ትውጣ እንዴት ተሰዳት አለ ብሎ ካሊብ ሲላቸው ቆይ ገና ነው የምበቀልበት ሌላ ነገር አለ፣ ማስተምርበት ጥበብ አለኝ ብለው ከዛ አባትና ልጅ ቁጭ ባሉበት ካሊብ ይቅርታ አድርግልኝ እያለች መጠ የቀረሽን እቃ ሰብስበሽ ውጭ ልኝ ሲል እጁን ቀሰረባት። ልለምንህ አለችው፣ እባክህ ልለምንህ ስተዋ ትቀመጣሉ አባት በቤቱ የሚኮራ ሰው መሆን የለብህም አሉ በጣም ነው የማመሰግነው አባባ አለች አባዬ እያደረግከ ያለውን ነገር አውቀዋል ተዋት አሉ አባ ይቅርታ አባቴ ብዙ ነገር እሽ ብያለሁ ይህን ግን እሽ አልልህም አለ ውጪ አለ አልወጣም በስነ ስርአት የሰማኒያ ሚስት ነኝ አልወጣም ብላ ድርቅ አለች አዎ ለዚህም የቢያሌ ቤት የሰማኒያ ያገባውበት ምን ታመጣለ ስትል አይኗን አፈጠጠች በጨዋጥባ አሁን ትሁትና ኤደን ደግሞ ምንድን ነው አንቺ ከ ሰአቱን ይዛ ትሁት ሰአቱን እያገላበጠች የፍቅር ስሜት ስታይባት ከፊት ገጽታዋ ላይ ማቅረሽዋል እንዴ፣ ካሌ ብን ስትል፣ ጠቂቃ ደነገጠች። አረ እባክሽ ብላ ወደ ቀኝና ወደ ግራ መመልከት ጀመር። ምን ማለትሽ ነው? አይዞሽ እኔ አግዝሻለሁኝ ፍቅርሽን ወደ ውጭ አውጭ። ማፍቀር ደግሞ ምንም ኃጢአት አይደለም። አይዞሽ ስትላት ልሽ ከማከብራቸው ቤተሰቦች እንዳታጋጭኝ አለቻት። እንዴ ፍቅር፣ ያስተሳስራል እንጂ ሲያጋጫ የሹ የት ነው? ካሊድ እንዲገፋ አልፈልግም ብላ ለኤደን ነገረች። እኔም እንደዛው ነው አለችና ወደ ፍቅር ዓለም እንድትሰማራ እየገፋፋችን እኔ እሱም በልቤ ከወደድኩት በቂ ነው ስትል ነገረቻት። ምን አለቻት ማለት ነው? እንዲህ አዎ አፍቀሪ እውነቱን ግለጭለት አለቻት። እሷ ግን ትሁት በጣም ግራ ተጋባችና የውስጥ ፍቅሯን አመቀችው። ከዛም በኋላ ቤት ትሁት ቁጭ ቲና ቁጭላ ጠፍሯን በጥፍር ቀለም እያዋስዋበች፣ ቲና መጥታ ቤት እያጸዳች እያለች ዛሬ ለእኔና ለባሌ ምግብ ስሪልን ብላ ታዛታለች። አይ እኔ እንኳ አልችልም ዛሬ ላዘጋጅልች ስትላት ለምን ብላስትን አንቺ እና እሱ ኮ ለመጋባት ገና ጊዜ ያስፈልጋቸዋል። ቀለበት እንጂ ጋብቻ አልመሰረታችሁም ስትል አናደድቻል። አሳይሻለሁ በማለት አሁንም ከቶ ትሁት ምግብ እንድታዘጋጅ ላለ ለባሏ እና ለእሷ ቲና ስትነግራት ይቅርታ ባንቺ ምርጫ ሳይሆን በሱ በካሊድ ምርጫ ነው ብላ አናደደች። ባል እኮ ነው ስትላት ከቀለበት ያልዘለለ ባል እንዴት ነው? እስከዛሬ ይሄ ነገር ያልገባሽ። ቆይ እኔን ስለ ትዳር ልታስተምሪ ነው አለቻት። ይህን ለማስተምር ዲግሪ ወይም ማስተር መውሰድ አይደለም ሰርቲፊኬቱ እንደ አንቺ ደንቆሮ አለመሆን ነው አለቻት። ጠግበሽ ላሳይሻለሁ ሲያት ሴትነች ሞክሪኛ ብላ እኔም ሞ አሳይሻለሁ ስትል ወንድነቷን ትሁት ወለ ቲና ላይ አይኗን አፈጠጠች። ባትና ጥላ ወጣች። ከዛ ሁላቸውም ተሰብስበው እንግዲህ ቡና እየጠጡ እያሉ ትሁትና ካሊብ እንዲሁም ቲና ዛሬ አንድ ነገር አለኝ ሲላብ ለልጁ አባት ይናገራል። ምንድን ነው? ዛሬ እንግዳ አለኝ። ሁለት የምፈልጋቸው እንግዶች አሉኝ። ና ምግብ እንዲሰራ እፈልጋለሁ። ልጆች አንድ ነገር እፈልጋለሁ። ምን ፈልግ ካባዬ? አንድ ወዳጄ ጮኛውን ይዞ ይመጣል። ስለዛ ትሁት ምግብ እንዲሰሩ? ለምን ከውጭ ታደሳስ ይታደሳል። ለምን ቤት እንዲያለን ከውጭ እናዛለን። ትሁት እንኮ ዛሬ ወደ ውጭ ላዝናናት ነው። ምሳለ ማብላት እንጂ ምሳለ ማስራት ዝግጁ አይደለችም አለ ካሊብ። ቲና በዚህ ጊዜ በጣም በንዴት ተናደደች እና እሳቸው ደግሞ በቃ ቲና ዛሬ ታዘጋጃለች ማለት ነው ሲሉ፣ እሷ የተዘጋጀችውን ነው ለእንግዳ የሚቀርበው ሲል ከሁሉም ነገር ምን አይነት ሙያ እንዳለኝ ካሊብ አጠንቅቃ ታውቃለች። ዛሬ እኔ እንደው ሙሉ ምግብ የማዘጋጀው ብላ በንዴት ብድግ አለች። ካሊብ እንግዲህ ትሁት ጋራ ያለውን ግንኙነት እያጠናከረ ይመስላል። አባትየውም ትሁትና ካሊብ እንዲገናኙ በጣም ትልቅ ጥረት አላቸው ወደ ኪችንገ ገብታ ሙያዋን ተፍ ተፍ ማለት ጀመረች። ያላሰበችው እንግዳ እንደሚመጣ ያላወቀችው ትሁት እንግዲህ ከዛ ተሰብስበው ምግቡን ሰርታ ከጨረሰ በኋላ በክብር የተጠሩት እንግዲህ ቲና ዳኔና ኤደን ነበሩ ና እየተሳሳሙ ደስ ብለው ወደ አዲስ ፍቅራቸው መጥተው እንደዚሁም አባባ ይህን ግብዣ ስላዘጋጁላቸው በጣም እየተደሰቱ ና እየተነጋገሩ ትልቅ እንግዳ ሁነው ወደ ቤታቸው ጎራ እያሉ የአባዬ ክብር እንግዳ ሁነም በመቅረባችን ደስ ብሎኛል በማለት እንግዲህ ደስተኛ እንግዲህ ቤተ ዘመድ ዘመድ ሆን ኮ ከዘመድ ብናልፍ አይደለም እንዴ? በቁም ነገር ምሳ አዘጋጅታ ጠሩን እየተባባሉ እያወሩ ምን ይዘን እንሂድ ስትል እንዴ እንደ እንግዳ ምን ይዘን እንሄዳለን ብለው እንደ ቤትነት ታጫወታቸውና ደስ አላቸው። ታገስ ዋጋ አለው እንደምንል ሁሉ ቲና በአሁኑ ሰዓት ለፍቅሩ የሰጣትን መስዋዕትነት በማድነቅ ዳኔን በጣም ነው ማመሰግን። እኔም ድጋሚ ያገኘዋለሁ ብዬ ያላሰብኩትን እድል በመስጠት ተስፋ በቆረጥኩ ሰዓት ከጎኔ በመቆም ይችል ደስ ብሎኛን አመሰግናለሁ እያሉ ሲሉ አባባ ቲናን እንግዲህ፣ እንግዶቹ እየመጡ ነው፣ ቲና ትቀበያቸው ብለው ሲጠይቋት እንዲዴ፣ እርስዎ ይሻሉ ማለና እሺ እንግዲያ ውስ አለችና፣ ባላወቀችው ልትቀበል አባባ ልታስደሰት ወዳጆች የመጥተዋል ተቀበያቸው ሲላት እሺ ብላ፣ አንተ አትሻልም አባ ካልክሽ እያለች በር ከፍታ ጋር ስትወርድ የመጡትን እንግዳ አይኗ ማመት አቃታው። ተወደኛለ፣ ወድሻሉ የተባባሉ የሚቀላለዱትን ሰዎች በስ እየተሳሳሙ ከበረንዳ ላይ ሆና ባየችበት ሰአት ራሷን ማመን አቃታት። ቲና ያየችውን ነገር ማመን አቅቷት አይኔ ነው ወይንስ ምንድን ነው በማለት ስታይ፣ ቲና የዳኒንና የዳኒን ፍቅር ስታይ፣ ና እነሱ እንደሆኑ የቤቱ እንግዳ ሁኖ የሚመጡት ስታይ ራሷን ማመን አቃታት። በጣም ተናደደች። ጭንቅላቷን ይዛ ወደኋላ መለስ ብላ ወደ ቤት ለመግባት ሞከረች። በዚህ አይነት እንግዲህ አባባ እሷን ተቅበቅ እንግዲህ ደስታዋን እንደተነጠቀች ከዚህ በኋላ እንግዲህ የእሷ የምትለው ገንዘብም ሆነ ሀብት እንደሌላት ፍቅረኛዋንም እንዳጣች ከሁሉም ኪሳራ ውስጥ እንደገባች እንዲሰማት ያደረጉበት መንገድ ጥበበኛው አባባ በዚህን ተጠቅመውባታል ጉዳይ። ቻናል ተከታታዮች ስለምትከታተሉኝ ከልባ አመሰግናሉ። ላይክ፣ ሼር እያላጋችሁ አበረታቱኝ። ትሁት እንግዲህ ይህንን ይመስል ነበር። ቀጣይ እስከምንገናኝ መልካም ተመኘሁላችሁ።